ሰላም ሰላም፣ ቤተሰብ ሁላ፣ አማን ሁሉ ሰላም። እኔ ያለው ደና ነኝ እመቤት ነኝ። ላይክ ሸር ሰብስክራይብ በማድረግ ዛሬ ምን እንደተለመደው ድጋፋችሁ አይሌ እንላለሁ። አበረታቱኝ ቤተሰብ አበረታቱኝ። ውድ ኢትዮጵያውያን የእናንተው ልጅ ነኝ። እንደታ አበረታቱኝ። መስራት ፈልጋለሁ። አበረታቱኝ ላለሁ በድጋሜ እንግዲህ አዲስ ነገር ደግሞ ይዜከች ብያለው ምናልባት ለብዙዎቻችሁ አዲስ ላይሆን ይችላል። ለእኔ ግን በጣም አዲስ ነገር ነው። በነገራችን ላይ ትናንትና አመሻሽ ላይ ወደ ቲክቶክ መንደር ጎራ ላለው ማለት ነው። ከዛ ስገባ ያየሁትን ማመን አቃተኝና ሶስት ጊዜ አይኔን ጨፍኝ ገለጥኩኝ። ሄድኩኝና ፊቴን ታጥብ ምንም የተለየ ነገር የለም። መጣውና ስልኬን ከፈትኩ። አሁንም ቲክቶክ ገባው ቲክቶክ ሁላ ይሄ ፎቶ መለስ ነው መለስ ነው። በግድ ታምናላችሁ አታምኑም አለማመን አመን፣ የራሳችሁ ጉዳይ። ለእኛ መለስ ነው መለስ ነው ብለው ብዙዎቹ ደምድመዋል ማለት ነው። ብዙዎችም ተወዘጋግበዋል። ከተወዘጋግቡት መሀል ደግሞ አንዷን የነኝ። የእኔ ተመልካቾች የእኔ ተከታዮችስ ምን ትላላችሁ? ኮሜንት ላይ ብታሳውቁኝና እንዲሁም አስተያየታችሁን ለእኔ ያላችሁን አስተያየት ወየ ብትሉኝ አልጣላም። ምክር እፈልጋለሁ። የምታውቁ ሰዎች ችሎታ ያላችሁ ሰዎች እንድታግዙኝ፣ እና ከጎን የሆናችሁ እንድታበረታቱኝ እጠይቃለሁ ማለት ነው። ቤተሰብ ላይክሸር በማድረግ አበረታቱኝ። ቤተሰብ ሁኑኝ። ቸርን ሰንብት። አመሰግናለሁ።